ሶስትና አራት ተከላካዮችን ደርቦ የሚያልፍ ሮኬት የሆነ ተምዘግዛጊ የሚሾት እንደ አቦ ሸማኔ ሽምጥ የሚጋልብ ሙሉ ዘጠና ደቂቃ ሜዳ ላይ የሚፈነጭ የቅልጥሙ ርዝማኔ፣ የኳስ አገፋፉ ፍጥነት፣ የሰውነቱ ቅጥነት፣ የመልኩ ጠይምነት፣ የፊቱ ቅርጽ ከቀድሞ የፈረንሳይና የአርሰናል አጥቂ ዳንኤል ሄንሪ ጋር ብዙዎች ከማመሳሰል አልፈው ዳግማዊ ሄነሪ ሲሉ ይጠሩታል። እሱ ግን እኔ እንደ እሱ አይደለሁም ይላል። ሄነሪ ብዙ ክብረ ወሰኖችን እየሰባበረ እኔ ደግሞ ገና ብዙ የሚቀረኝ ጀማሪ ነኝ ሲል በትህትናና ብስለት ይመልሳል። አሌክሳንደር አይሳክ ከአንገቱና ቅልጥሙ መርዘም የተነሳ ቀጭኔ ይሉታል። የስዊድን የእግር ኳስ አርማ ከሆነው ከታላቁ ዝላታን ኢብራሂሞቪች በማነጻጸር ምትኮ ጥቁሩ ዘላታን እያሉ ይጠሩታል። መነሻውን ያልዘነጋም የወላጆቹ እናት ሀገርን ያረሳ፣ ከትላንት ዛሬው፣ ከዛሬው ነገው እያማረ በተስፋ የተሞላ ኮከብ ተጫዋች ነው። በፕሪሚየር ሊጉ ከዋክብት መንደር ለስኬት የበቃ፣ እንደ ስሙ አሌክሳንደር ዘ ግሬት ወይም ቀጭኑ፣ ራሱን ሲገልጽ ሲዊድን ኤርትራዊ እያለም ይገልጻል። ይህንን የኤርትራ አርማ ገጽታ ቀያሪ የሆነውን ኮከብ ተጫዋች የዛሬው መሰናዷችን ልናደርገው ወደናል። ሼልፍ ቲዩብ ነን፣ መርጠን አናመሰግንም፣ ለይተን አንተችም። መልካም ቆይታ። አሌክሳንደር አይሳክ የተወለደው በፈረንጆቹ 1999 ሶለና በምትባለው ከስዊድን ዋና ከተማ ስቶክሆልም ወጣ ብላ በምትገኝ መንደር ውስጥ ነው። በሲዊድን እንደ ማንኛውም ጥቁር አፍሪካዊ ሆኖ ያደገው አይሳክ የአገሪቱ መንግስት ለስደተኞች በሚያመቻቸው እድል በነፃ ለመማር ትምህርት ቤት ገብቷል። ሆኖም በነጮች ሀገር በሚደርስባቸው የዘረኝነት መገለል ብዙዎች ከትምህርት ገበታቸው ይርቃሉ። ቢገፋም እንደ ነጮቹ ውጤታማ የመሆን እድላቸው እየጠበበ ነው። ይህ የዘረኝነት ፈተና አይዛክን ከትምህርቱ ይልቅ ወደ ኳሱ እንዲያዘነብል መንገድ ሆነለት። በትምህርት ቤት በታዳጊዎች ቡድን ውስጥ ብቃቱ በመታየቱ ለታዳጊ ብሔራዊ ቡድን እንዲሰለፍ ጥሪ ቀረበለት። በሁለተኛው ጨዋታው ስዊድን ከስሎቫኪያ ጋር ባደረገችው ግጥሚያ ለብሔራዊ ቡድን የመጀመሪያውን ጎል አስቆጠረ። በዚህም በ17 ዓመቱ በ3 ወር እድሜው ጎል ያስቆጠረ ከ105 ዓመታት በኋላ የመጀመሪያው በመሆን ሪከርድ ሰበረም። ነገር ግን የቤተሰቡ ታሪክ የሚጀምረው ከስካንዲኔቪያ በረዷማ አገር በሺ ማይልስ ርቃ ባለችው በምስራቅ አፍሪካዊቷ ሀገር ኤርትራ ነው። በኤርትራ የእድሜያቻዎቹ በሳዋ በረሃ ወታደራዊ ሥልጠና የሚያደርጉ ከሥርዓቱና ከድህነት ለመላቀቅ በሊቢያ በረሃና በቀይ ባህር የእባብና የአሰነባሪ ቀለብ ሆነው የሚቀሩ ብዙዎች ናቸው። ይህንን እድል እሱ ቢያመልጠውም ወላጅ አባቱ በ1990ዎቹ ኤርትራን ለመልቀቅ በዚህ መንገድ ወጥተው በለስቀንቷቸው ተርፈው መዳረሻቸውን ስዊድን አደረጉ። አይሳክ ዘር ከሉጋም ይሳባል ሆኖበት እሱን ባታሳድገውም ወላጆቹን ወልዳለችና የወላጆቹን ሀገር ኤርትራም በ2018 ዓ ም ጎብኝቷል። ኤርትራውያን ኩራታችን፣ መጠሪያችን፣ አምባሳደራችን ይሉታል። ኤርትራን የአፍሪካ ሰሜን ኮሪያዊቷ ሀገር መሪያቸውን ጥቁሩ ኪም ሱንግ እያሉ ሲወርፉ የሚውሉት የአውሮፓ ሚዲያዎች አሁን የአሌክሳንደር አይሳክ ብቃትን ተከትሎ የዘረ ሀረጉን መግለጽ የግድ ሆኖባቸዋል። ከአብዛኛው ኤርትራውያን እድሉን በጨለማው ሀገር ለሚገፉ ታዳጊዎች፣ ወጣቶች ባሉበት እንዲታዩ ግዴታዬን ልወጣ ይገባል ይላል። እንደ አውሮፓ አቆጣጠር በ2018 ዓመተ ምህረት ወደ ሐያት ሀገር ኤርትራ ያደረግኩት ጉዞ በሕይወቴ ትልቁ ጉዞዬ ነው ሲል ይናገራል። በአስመራ የታዳጊ እግር ኳስ ውድድሮች አይቶ ፕሮጀክቶችን አቋቁሟል። የእግር ኳስ ተጫዋች የነበሩት አባቱ ለዛሬው የኳስ ህይወቱ መሰረት እንደጣሉለት ይናገራል። ሲዊድን ከመከራና ችግር ወላጆቼን አላቃ እኔን ለዚህ እንድበቃ ስላደረገችኝ ውለታዋን በአውሮፓና ዓለም ሻምፒዮን ትልቅ ደረጃ ላይ እንድትደርስ የበኩሌን ከጓደኞች ጋር በማበርከት ውለታዋን እንድመልስ ፈጣሪ ይርዳኝ ይላል። ኒውካስትል ስኬታማና ተወዳጅ የዓለም ሽረር ምትክ ሲባል የነበረው አይሳክ ዘንድሮ የአምና ሻምፒዮናውን ሊቨርፑልን በአዲስ ክብረ ወሰን ተቀላቅሏል። ይህን ተከትሎ የአዲ አሎ መንግስት በበጎ ዲፕሎማሲ ወደ ሚዲያ የማይቀርበው የአይሳክ ወደ ሊቨርፑል መቀላቀልን ተከትሎ በማስታወቂያ ሚኒስትሩ በየማነ ገብረ መስቀል በኩል እንኳን ደስ አለህ አለን ሲሉ ተደምጠዋል። የኤርትራ አምባሳደር ስለ ኤርትራ የዘር ሐረጉ ሲያወሩ በኩራት ነው። ስዊድን ውስጥ ባድግም ትልቅ የኤርትራ ማህበረሰብ አለ ያደግኩትም በዚህ አይነት አካባቢና ባህል ነው ሲል ከፕሪሚየር ሊጉ ዝነኛውና የኒውካስል የቀድሞ ተጫዋች አለን ሽረር ጋር ባደረገው ቆይታ ተናግሯል። አሌክሳንደር በእግር ኳሱ ዓለም የኤርትራ የዘር ሐረግ ኖሮት ስመጥር መሆን የቻለ የመጀመሪያው ነው። ለዚያም ነው ዲያስፖራም ሆነ በአገራቸው ባሉ ኤርትራውያን ዘንድ እንደ አምባሳደር የሚታየው እንደ አሌክሳንደር ያለ ታዋቂ ሰው እዚህ ሲመጣ ማየት በጣም ደስ የሚያሰኝ ነው ይላል። በአሁኑ ወቅት በኒውካስትል ነዋሪ የሆነውና በኤርትራ የቀድሞ እግር ኳስ ተጫዋችና የብሔራዊ ታዳጊዎች ቡድን የቀድሞ አሰልጣኝ የሆነው መሀሪ እስጤፋኖስ የአካባቢው ነዋሪዎች ስለ ኤርትራ ብዙም እውቀት አልነበራቸውም፣ ነገር ግን አሌክሳንደር ወደ እንግሊዝ ከመጣ በኋላ ብዙዎች ኤርትራ የት እንደምትገኝ እንዲሁም ስለ ባህሏ ያውቃሉ ብሏል እስጢፋኖስ። እንደሚለው አሌክሳንደር በዲያስፖራ ያሉ ኤርትራውያን ታዳጊዎች ወደ እግር ኳሱ ዘርፍ እንዲቀላቀሉ አነሳስቷቸዋል። አንዳንዶቹም በዩናይትድ ኪንግደምና በአውሮፓ ውስጥ ያሉ አካዳሚዎች ገብቷል። በኤርትራ የእግር ኳስ ማሽቆልቆል ጋር ተያይዞ ፊፋ የአገሪቱን ብሔራዊ ቡድን ከደረጃ ዝርዝር ባለፈው አመት አውጥቷል ከቅርብ ዓመታት ወዲህ ኤርትራውያን ተጫዋቾች ወደ ተለያዩ አገራት ለጨዋታ ሄደው ሳይመለሱ መቅረታቸው በተደጋጋሚ ዜና ሆኗል። ታይኔሳይድ እና በአካባቢው የሚኖሩ ኤርትራውያን አሌክሳንደርን መደገፍ ኃላፊነታቸው እንደሆነ ነው የሚሰማቸው። የኤርትራ ቀይ፣ አረንጓዴ እና ሰማያዊ ቀለማትን የያዘው ሰንደቅ ዓላማ ኒውካስትል በሚጫወትበት ጊዜ ደምቆ ከሚውለበለብበት መካከል አንድ ነው። አሌክሳንደር የኤርትራ አምባሳደር ነው። ልክ እንደ ታዋቂዎቹ ብስክሌተኞች ቢንያም ቅርማይና ዳንኤል ተክለ ሃይማኖት ይላሉ አቶ ያዕቆብ። አቶ ያዕቆብ እንደሚሉት ሁላችንም በእሱ እንኮራለን። ጫማዎቹ ላይ የስዊዲንና የኤርትራ ሰንደቅ ዓላማዎች አሉ። በደጋፊዎች ዘንድ እየታወቀ ያለው የኤርትራ ባህል አሌክሳንደር በኒውካስትል ቆይታው የክለቡን ስኬት ከማሻሻሉን በተጨማሪ የክለቡ ደጋፊዎች የተጫዋቹን የዘር ሀረግ እንዲጠይቁ አነሳስተዋል። ከኒውካስትል ክለብ ሴንት ጄምስ ፓርክ ስታዲየም አቅራቢያ የሚገኝ የኤርትራና የኢትዮጵያ ሬስቶራንት አንደኛው ባለቤት የሆነው በረከት ክፍሎ ቢዝነሳቸው ጥሩ እንደሆነ ይናገራል። በተለይም አሌክሳንደር የካራባዎ ዋንጫ ድል ደስታው ላይ የሬስቶራንቱን ፎቶ አንስቶ ማኅበራዊ ሚዲያ ላይ ከለጠፈ በኋላ ደንበኞች መምጣት መጀመራቸውን በረከት ያስረዳል። በርካታ የአካባቢው ነዋሪዎች እንጀራ ለመቅመስ ብቅ ይላሉ። አሌክሳንደር በርካታ ተጫዋቾቹን ወደዚህ ሬስቶራንት እንደሚያመጣ ሰምቻለሁ ሲል ኮሜዲያን እና ባለ ፖድካስቱ አንት ያንግ ለቢቢሲ ትግርኛ አስረድቷል። ከዚህ ቀደም የኤርትራ ምግብ ቀምሻ አላውቅም አሁን ግን ልሞክር ነው ብሏል። ኢንስታግራም ላይ ጀንጀራ ልጥፎችን አይቻለው የሚያስጎመጅ ይመስላል ይላል። ደጋፊዎቹ አሌክሳንደር ከኒውካስትል ወይም ማጋፔዎቹ ጋር እንዲቆይና በክለቡም ዝነኝነቱንም እንዲያጠናክር ፍላጎታቸው ነው። አንድ ቀን እንደ ቦቢ ሮብሰንና አለን ሽረር ያሉ የቀድሞ የኒውካስትል ተጫዋቾች አውልታቸው እንደ ቆመው ሁሉ የእሱም የአሌክሳንደር አንድ ቀን ይቆምለታል፣ ሲል አንድ የአካባቢው ነዋሪ የሆነ ደጋፊ ተናግሯል። በኒውካስትልም ሆነ በሌሎች ስፍራዎች ያሉ ደጋፊዎች የአጥቂው መጻይ ጠፈንታ ምን ሊሆን እንደሚችል በጉጉት እየተከታተሉ ይገኛሉ። ለበርካታ ክለቦች የአሌክሳንደር የዝውውር ዋጋ በጣም ከፍ ያለ ሊሆን ይችላል። ነገር ግን ለኤርትራውያን ታዳጊዎች አሌክሳንደር ያለው ዋጋ በገንዘብ የሚተመን አይደለም። አበቃን። ሰላም።